ክርስቲያኖች ጉባኤ የክርስቶስ ልጆች ጉባኤ ከክርስቶስ ምሕረትን ይቅርታን የሚለምሉ ጉባኤ ጉባኤው አባላት ናቸው። እዚህ ቤተ ክርስቲያን አ ምት ውስጥ የምንገኝ ሁላችን እና ዛሬ ጥንተ መስቀሉ ይባላል። በሚመጣው ህማማትም እንደገና ይከበራል። ይህ በዓል የመስቀሉ እንደገና በደመቀ ሁኔታ መጋናን ይከበራል እና መድኃኒታችን ኢየሱስ ክርስቶስ ለምንድን ነው ይህን ሁሉ መከራ የተቀበለው? እግዚአብሔር አዳምን ሲፈጥረው ከፍጥረታት ሁሉ አብዝጦ ከፍጥረታት ሁሉ አልቆ በአርአያውና በአምሳሉ የፈጠረው ስለሆነ፣ በኃጢአት ምክንያት ጠፋ። በበደሉ በሰራው ስራ በሰራው ስህተት ምክንያት ከእግዚአብሔር ልጅነት ተለየ፣ ከገነት ደግሞ ተባረረ። ይህም የሆነበት ዲያብሎስ በትዕቢቱ የወደቀ ነው። በትዕቢቱ የወደቀ የእግዚአብሔርን ድርሻን ይወስዳለሁ ብሎ ፈጣሪ ነኝ ብሎ በማለቱ የመላእክት ማን የፈጠረን ብለው ሲጠያየቁ ከእኔም ከታችን ሳይ እሱ ጎልቶ ስለታየውና እሱ እኔ ነኝ በል ብሎ እኔ ነኝ የፈጠርኳችሁ ስላለ በዚሁ የወደቀ ዲያብሎስ በአዳምና በሔዋን ላይ ቀናባቸው። እግዚአብሔር ከሁሉ አብልጦ ከመፍጠሩም በላይ በገነት አኑረዋቸው በገነት በክል አኑረዋቸው በደስታ በተድላ በደስታ እየኖሩ ስላያቸው ቀና ባቸውና አስቶ አላቸው። እንግዲህ እግዚአብሔር ፍጥረታትን ሁሉ ሲፈጥር እሁድ ዕለት ነው የጀመረው። እሁድ ማለት አንድ ቀን ማለት ነው። እሁድ የሳምንቱ የመጀመሪያ ቀን ነው። እኛ ጌታ ስለተነሳባት ወደ መጨረሻ ያደረግናት እንጂ እሁድ አንድ ቀን የመጀመሪያዊ የመጀመሪያ ሳምንቱ የመጀመሪያ ቀን እሁድ ነው። እስራኤሎች አሃድ ይሉታል፣ አረብ ደግሞ ዋህል ይሉታል። እኛ ደግሞ አሃዱ እንላለን፣ አንድ ቀን ማለት ነው እና በዕለተ ሰንበት ፍጥረታትን መፍጠር የጀመረው በእሁድ ዕለት ነው። እሁድ በእሁድ ዕለት ነው የጀመረው። ከእሁድ ጀምሮ እስከ ሐሙስ ድረስ በአምስት ቀናት ሁሉ ፍጥረታትን ሲፈጥር ሰነበተ። አንድ ፍጥረታትን ሲፈጥር ሰነበተ። ከዛ በኋላ አሃር ዕለት ደግሞ በስድስተኛው ቀን ታላቁን ፍጥረት ሰውን በአርአያውና በአምሳሉ ፈጠረ እና እግዚአብሔር አክብሮ የፈጠረው ፍጥረት ነው። ሰው ከሁሉም አፍጥሮ ከሁሉም አብልጦ ከተፈጠሩት ፍጥረታት ሁሉ የበላይ ነው። ስለዚህም አዳም ወርቆ እንደቀረ አልፈልገም። ጌታችን እግዚአብሔር አምላክ ወርቆ እንዲቀረ እንደጠፋ አልፈልገምና ከወደቀበት ለማንሳት፣ ከጠፋበት ለመፈለግ ነው መድኃኔ ዓለም በመስቀል ላይ የተሰቀለው፣ ጠዋት በመስቀል መያየው የተቀበለውና አዳም ታላቅ ፍጡር ነው ነገር ግን ክብሩን ደግሞ አላከበረም። ክብሩን አላወቀውም ይላል መጽሐፍ። ክብሩን አላወቀውምና ክብሩን ችላ አለው። እንግዲህ እግዚአብሔር አክብሮ ፈጥሮ በገነተ ተድላ አስቀምጦት ሲያበቃ ሰይጣን የሰይጣንን ቃል ተቀብሎ የሰይጣን የአሳችን የሰይጣን ቃል ተቀብሎ የእግዚአብሔር ትእዛዝ ችላ ብሎ ወደቀ። ያ ነው እንግዲህ መድኃኔዓለም በዚሁ በመስቀል ላይ ተሰቅሎ ደሙን አፍሶ አዳምን እንደገና ወደ ጥንተ ልጅነቱ የመለሰው እና አዳም በዛ ተቀምጦ በነበረበት ጊዜ ዲያብሎስ በእባብ ተጭኖ መጥቶ ምንድን ነው እንዴት ነው ኑሯችሁ? ብሎ ሲጠይቃቸው አዳምና ሔዋንም እኛ ጥሩ ኑሮ ኑረናል፣ በገነት በተድላ በደስታት እንኖራለን ብለው አሉት። አንዲት እጽጻለች ለምንድን ነው የከለከላችሁ? ሲላቸው አይ እንግዲህ እሷንማ አትንኳት፣ ጭራሽ እንኳን አትኑዋት አትንኳት ሚኒስትር የበላቸው ጊዜ የሞት ሞት አላችሁ ብሎ ነግሮናል። እንግዲህ እግዚአብሔር ያቺን የተከራት ታዛዥነትን የአዳምን ታዛዥነት ለማወቅ ነበር እንዳትበላት ያለው እና እሷን የበላችሁ ዕለት የሞት ሞት ሞት አላችሁ አለን ይለዋል ብሎ ይመልሱ ይሎታል። ዲያብሎሱ አይ የለም የምትሞቱ ሆኖ ሳይሆን ያችን የበላችሁ እንደሆነ ዓይናችሁ ይከፈታል አእምሯችሁ ይከፈታል አእምሯችሁ ያንን ሁሉ እንዳምላት እንደ እግዚአብሔር ትሆናላችሁና እና እንደዚያ እንዳትሆኑ ነው እንጂ የምትሞት አደላችሁ አይደለም ሲለው፣ እንሌላ ከዚህ የተሻለ ደግሞ ካለም አለምን አንበራው ብለው ሌላ ስልጣን ፈለጉ፣ ሌላ አምላክነት ፈለጉ በሏት እና ከዛ በኋላ ግርማቸው ተገፈፈ በእግዚአብሔር ጸጋ ለብሶ የነበሩትን እርቃናቸውን መሆኑን ነው ያዩት። ያገኙት ውጤቱ የእግዚአብሔርን ትእዛዝ አፍርሰው ያገኙት ውጤት ምንድን ነው? ከገነት መውጣት፣ ከእግዚአብሔር ልጅነት መውጣት፣ መውደቅ፣ መጥፋት እና ደግሞ እርቃናቸውን ሆነው ነው የታወቃቸው። እርቃናቸውን ነው መሆናቸው ነው። ታዲያ እግዚአብሔር ደግሞ ድምፁን ሲያሰማቸው፣ አዳም የት አለ? ወዴት ነው ያለው? ሲለው እኔማ እርቃኔን ስለሆንኩ ተፈርቼ በገነት ውስጥ ተሸሽገን ያለው አለ። ምን ነው ማን እርቃንህን መሆንህን ማን የነገረህ? ያ አትብላ ያልኩህን እጽ በልተሃል ወይ? ሲለው ያው እሱ በሔዋን አመካኘ። ሔዋን ደግሞ አር ምድአር ምድር አስፈጠተኝ እያለች እና ስጠይቃቸው እሱ በምክንያት ፈጠሩ ማለት ነው። ስለዚህም እግዚአብሔር መቼም ጥሩ አይጠልምና

በመስቀል ተሰግጄ አድነሀለሁ ከአምስት ቀን በኋላ ከድሎጆች ተወድጄ አድነሀለሁ። ከአ በኋላ ሌላ ተስፋ የለህም እና ከአምስት ቀን ተኩል አምስት ቀን ተኩል ያለው እንግዲህ በእግዚአብሔር አቆጣጠር ነው። በእግዚአብሔር አቆጣጠር ነው። በእግዚር አቆጣጠር የኛ አንድ ሺህ ዓመት የእግዚአብሔር አንድ ቀን ነው ማለት ነው። ስለዚህም ይህን ተስፋ ስለሰጠው አዳም ከገነት ተባረረ፣ ገነቱ ተዘጋ፣ ወደ ምድረ ፋይድ ወረደ። ተገበር አለ ምድርን አልማት አልማት አሳድጋት እና ብላ በሃፈ ገጽከ በልመድንን በድራይ ወርደት ያው ጥረህ ግረህ እንጀራህን ብላ ብሎ ያመርቀምት ነው እና አዳም ከገነት ተወርዶ ስለሞ ምድ ነው። አምስት ሺህ አምስት መቶ ዓመት ሙሉ ያው እንግዲህ ያን መርገምትን ተሸክሞ እሱና ልጆቹ የዘሩ ሁሉ የመርገምት ተሸክሞ ኖረ። ያው መርገምትን የተረገመውን መርገምት ጥንተ አብሶ ይባላል። ጥንተ አብሶውን እግዚአብሔር ከድንግል ማርያም ተወልዶ በምድር ላይ የተገኝቶ ያንን የበደል እዳውን አወረደለት፣ አጠፋለት። እንደገና ወደ እግዚአብሔር ልጅነቱ መለሰው እና ይህ ነው እንግዲህ የሰው ሕይወት መቼስ በተሰጠው ጸጋ አይረካም። ምንጊዜም ቢሆን ወደ ላይ ነው የሚያስበው፣ የተሰጠውን ጸጋ አመስግኖ እንዳይጠቀም ወደ ላይ ስልጣን እጨምራለሁ ብሎ አዳም አይበርኩትን ወደቀ እና እሱን ለመፈለግ መስቀል ላይ ተሰቅሎ ጌታችን ኢየሱስ ክርስቶስ ያው ወደ ጥንተ ልጅነቱ ወደ ጥንተ ክብሩ መለሰው። ነው እንግዲህ አዳምና ሔዋን የተፈረደባቸው ትእዛዝ እግዚአብሔርን ጥሰው ነው ትእዛዝ እግዚአብሔርን ስጣቱ አምስት ሺ አምስት መቶ ዓመት የተፈረደባቸው ከባድ ፍርድ ነው በጣም እና እኛ ሳሁን የእግዚአብሔርን ትእዛዝ እየጠበቅን ነው ወደሚለው ስንመለስ እኛ ሳ እየጠበቅን ያለን ወይ እግዚአብሔርን ትዕዛዛት የእግዚአብሔርን ሕገጋት እየጠበቅን ያለን ወይ? እስኪ ራሳችንን እንመርምር። እንግዲህ ሕገጋት እግዚአብሔር ብንጠብቅ ኑሮ አሁን እየሆንን ያለነው አልሆንም ነበረ። አዎ አሁን የሆነ ያለ የተቀበል ያለነውን መካ ውስጥ አንገባም ነበር። ትእዛዝ እግዚአብሔርን እያፈረስን ነው። አናቆምም እንጂ አይረዳንም እንጂ እንግዲህ ትእዛዛት እግዚአብሔር ምንድናቸው? በጉሌታ የሚታዩ ለምሳሌ አስርቱ ትእዛዛት ትእዛዛት ኦሪት የሚባሉ

አፍቅር ቢጸከ ከመ ነፍስከ የተባለ ሙሽረ ነዋል። ኢትቅትል ነብሰ የሚለ ሙሽረ ነዋል። ይህንን ካል ይህንን ድርጊት እንደው ካልተውም እንዴት አድርጎ ነው ሰላማዊ ሕይወት ምናገኘው? አፍቅር ቢጽከ ከመ ነፍስከ፣ ለምን ባልንጀራህን እንደ ልብህ ውደድ ነው። ግደል አይደለ፣ የተባለ እንደ ልብህ፣ እንደ ራስህ ውደድ፣ ባልንጀራህን እንደ ራስህ ውደድ። ነፍስ አትግደል፣ ይትቅትል ነፍሰ። ስለዚህ የእግዚአብሔርን ትዕዛዛት ትእዛዛተ ወንጌል ስድስቱ ቃላት ወንጌል እና አስርቱ ቃላት ኦሪት፣ እነዚህን እነዚህ የተሰሩት እኛ እንድንጠቀምባቸው ነው። እስራኤል ከምድረ ከአምልኮታቱ ከሚሰራበት ከተቀንዮ ሲወጡ እንዲተዳደሩበት የተሰሩ ናቸው። አስርቱ ቃላት በእስራኤል የተደነገጉ ድንጋጌዎች ናቸው። እና እነዚህን ደግሞ ለእስራኤል ብቻ ሳይሆን ሁላችንም ነው የተሰሩ ትእዛዞች። እና እነዚህን ትእዛዛት መጠበቅ አለብን። አሰርቱ ትእዛዛት በኦሪት ዘጸአት ምዕራፍ ላይ ነው የሚገኙት። እንደዚ አሰርቱ ትእዛዛት ስድስቱ ቃላተ ወንጌል ደግሞ በማቴዎስ አምስት ምዕራፍ አምስት ላይ ይገኛሉ። እነዚህን ሁላችንም መጠበቅ አለብን። እነዚህን ማንበብ አለብን። ህንን የእግዚአብሔርን ትእዛዛት ማፍረስ የለብን ስንኳን ጠቅላላውን መርሳት አንድ ከነሱ አንድ ዋን ካፈረስን፣ ሁሉም ይፈርሳሉ ማለት ሁሉም። ስለዚህ ሁሉም እንደፈረሰ ነው የሚቆጠረው። ስለዚህም ትእዛዛተ ኦሪትን እና ስድስቱ ቃላትን ቃላተ ወንጌልን ሁላችንም ማንበብ አለብን መጠበቅ አለብን። አለበለዚያ እንዴት ነው የምንድ ነው እንዴት ነው የምንድ ነው ሰብእሰ እንዘ ክቡር ውእቱ እያይ ብያይ መረ ወኮነ ከመ እንስሳ ዘአልቦ ልቦና የተመሰሉ እግዚአብሔር አክብሮ ፈጥሮን ነበር። ነገር ግን ክብራችንን አላወቅንም። ከእንስሳት እንደ እንስሳት ሆን ማለት ነው። እንስሳት ሲፈጠሩ በደመነብስ እንዲንቀሳቀሱ ነው እንጂ ለሰው የተሰጠውን እውቀትና ስልጣን አልተሰጣቸውም። ስለዚህም ነው ሰው ቢገድሉ የሆነውን ኃጢአት ቢሰሩ ነገር ቢሰሩ አይፈረድባቸውም። ለምን እውቀቱ አልተሰጣቸውምና ነው። ሰው ግን የአዋቂ አጥፊ ስለሆነ ነው ያ አቂያት ፊት ስለሆነ ነው። እግዚአብሔር ሲፈጥረው ወገብሮ ለሰብ መሬተ ምድር ወነፋ በገጹ መንፈሰ ህይወት ወኮን እጓለ መህያው በመንፈሰ ህይወት ኦሪት ዘፍጥረት ምራፍ ሁለት ላይ ጌታ ኢየሱስ መሬቱን፣ ሰውን አዳምን ከመሬት ፈጠረና ከዛ በኋላ በግንባር ላይ ወይም በአፍንጫው ላይ እፍ አለበት የህይወት እስትንፋስ እፍ ሲልበት ጊዜ ሰው ሆኖ ተገኘ ነው እያለ ያለ እና ይሄ ደግሞ ምን ማለት ነው እዛን ጊዜ ይህን ስንፋስ የነፋበት ወይም ያደረገበት ነባቢት ለባዊት ሕያዊት ነብስን የሰጠው ማለት ነው ለሌሎቹ ፍጥረታት ይሄ አልተሰጣቸውም። ለእንስሳት ይህ አልተሰጣቸውም። ለአዳም ግን ነባቢት ለባዊት ሕያዊት ነፍስ ነባቢት ማለት የምትናገር እና ደግሞ ለባዊት የተባለች የምታውቅ ነፍስ ማለት ነው መጽሐያትን ኃላፊያትን ሁሉ የምታውቅ ራስዋን ማስተዳደር የምትችል ነፍስ እና ህያዊት ማለት ደግሞ አትጠፋም፣ የማትጠፋ ለዘላለም የማትጠፋ ለዘላለም የማትጠፋ ነፍስ ስላሳደረበት ከሁሉ አብልጦ መጀመሪያ በአርአያውና በአምሳሉ ፈጠረው። ከዛ በኋላ ደግሞ ይህንን ለባዊት ለባዊት ለባዊት ህያዊት ነፍስ አሳደረበት ለዚህ ስለዚህ ነው እግዚአብሔር በሰው ላይ ፍርድ የሚፈርደው የአዋቂ አጥፊት ስለሆነ እና እንስሳት ግን ሁሉ ኃላፊነት የለባቸው ሰው ቢገድሉ ምንም አይከሰሱም፣ ምንም ማድረግ አይቻልም። እና እንግዲህ እኛ ራሳችን እየተዋእያወቅን ግን እግዚአብሔር ይሁን ሁሉ አይምሮ ሰጥቶን ያነገሰን ሰዎች እርስ በራሳችን እንፋጃለን ማለት ነው። ያለ ምንም ምክንያት ያለ ምንም ምክንያት ሰው እንደው መጋደል ተጋደሉ አላለ መጽሐፍ። ባይልም ጭራሽ ከየት እንደምናመጣው ለምን ይህን አእምሯችንን ማን እንደሚወስድብን አሁንማ፣ ጨርሶ አእምሯችን ጨርሶ የተወሰደ ነው የሚመስለው፣ ከነ ጭራሽ የት እንዳለ እና አሁን እንግዲህ ሰላምን ማግኘት የምንችለው እግዚአብሔር መንግስቱን የሚያወርሰን ዘለዓለማዊ ህይወት ያለው መንግስተ ሰማያትን የሚያወርሰን እርስ በራሳችን የተፋቀርን እንደሆነ፣ ሰላምን የፈጠርን እንደሆነ፣ ትዕዛዛት እግዚአብሔርን የጠበቅን እንደሆነ ነው። እና እነዚህን ማድረግ አለብን ለራሳችን ስንል ለራሳችን ህይወት ስንል ለራሳችን ሰላም ስንል ትዕዛዛት እግዚአብሔርን እንጠብቅ፣ እናንበው፣ በአዕምሯችንም እናሳድረው። እነዚህን ትዕዛዛት እንደዚህን ትዕዛዛት በአዕምሯችን እንቋጥራቸው እስቲ ከዛ በኋላ የምንጸልየው ጸሎት ሁሉ ተቀባይነት ያገኛል። በዚች ምድር ላይ ለምንኖሩባት ገዛም በሰላም እንኖራለን፣ ከዚያም ወደ እግዚአብሔር መንግሥት እንገባለን ማለት ነው። ያንን ከጠበቅን እና፣ ሰው እንደ ሰውነቱ እንደ አዋቂነቱ መኖር አለበት። እንደ እንስሳት መኖር መሆን የለበትም፣ እንደ እንስሳት መሆን የለበትም። እንስሳት ናቸው እንደ እንስሳ የሚኖሩ ምንም ስለማያውቁ፣ ሰው እንደ ሰው ባለ አይምሮ ነው ሰው። እግዚአብሔር አሳምሮ ፈጥሮታል። እግዚአብሔር በእውቀትና በጸጋ ትልቁን ጸጋ ሰጥቶታል እና መድኃኔዓለም የተሰቀለው ከወደቀበት ተነስቶ የእግዚአብሔርን ሕግና ስርዓት ጠብቆ እንዲኖር ለማድረግ ነው ሰውን ሰው ታላቅ ፍጥረት ነው። ታላቅ ፍጥረት ከፍጥረታት ሁሉ የላቀ ነው እና ዓለምን ሁሉ እንዲገዛ እኮ ነው ያደረገው። እኮ ዓለምን ሁሉ እንዲገዛ ተገበር ዓለም ዓለምን ሁሉ እንዲገዛ ነው ያደረገው። የዓለምን ሁሉ ገዢ ነው ያደረገው። የእንስሳትን ሁሉ የአራዊቱን ሁሉ ገዢ ያደረገው አዳም፣ ነገር ግን ሌላ ስልጣን ፈለገ ከዛ በላይ እና ያ ግን አጠፋው እንጂ አላለማውም። ስለዚህም ሁላችንም ዛሬ በዝቻ ወደ ምህረት የተገኘ ነው ከእግዚአብሔር ጋር በጸሎት ለመነጋገር ነው። እግዚአብሔር አምላካችንን ከእግዚአብሔር አምላካችን ይቅርታና መንፈሳዊ ሕይወት እንዲሰጠን ልመና ለማድረግ ነው ለማግኘት ነውና የተሰበሰብነው ሁላችንም ወደ አይኑሯችን ተመልሰን እርስ በርሳችን ተዋደን እርስ በርሳችን ተፋቅረን ሳንጣላ ሳንገዳደን ሳንቀያየን የእግዚአብሔርን መንገድ የእግዚአብሔርን ህግና ስርዓት ተቀብለን እንኑ። እንግዲህ እግዚአብሔር አምላክ አእምሮአችንን ይመልስልን። አእምሮአችን ተወስደዋል ተመስደዋል ተወስደዋል። አእምሮ ቢኖረን እስበሳችን አንገዳደልም ነበር እና ስለዚህ ዛሬ ታላቁ በዓላችን መድኃኔ ዓለም የመድኃኔ ዓለም ጥንት ሰስቅለት እና ደግሞ ከባርነት ነፃነት የወጣንበት ከሰይጣን ቁራኝነት የተላቀቅንበት ስለሆነ ታላቅ በዓላችን ነው። ለዚሁም በዚሁ አውደ ምህረት የተገኛችሁት ምእመናን፣ ጠቅላላ ካህናቱ፣ ምእመናኑን፣ ጠቅላላ የመድኃኔ ዓለም ወዳጆች እና የመድኃኔ ዓለም ቤተሰቦች በዛሬው ቀን በረከቱን ረድኤቱን ተቀብላችኋል ዛሬ እግዚአብሔር ከእግዚአብሔር ልታገኙት የሚገባችሁን ዋጋ አግኝታችኋልና አክብሩት አክብሩት አክብሩት እግዚአብሔር የተመሰገነ ይሁን እግዚአብሔር አምላክ ይባርከን ይቀድሰን ሰላማዊ በዓል ያድርግልን የሰላም የፍቅር የአንድነት የበረከት የረድኤት በዓል ያደርግልን ለሚመጣው ዓመት በሰላም ያድርሰን። እግዚአብሔር አምላክ ሁላችሁኑ ይባርካችሁ። ሕይወት የቅርብሳችሁ እግዚአብሔር በረድኤቱ ይጠብቃችሁ። አቡነ ዘበሰማያት እንዲሆ